እንደምን አደራችሁ ክቡር ሼህ ጁዋር መሐመድ የአማራ ክልል እስልምና ምክር ቤት ጠቅላይ ምክር ቤት ፕሬዚዳንት የተከበራችሁ የአማራ ክልል እስልምና ምክር ቤት ከፍተኛ አመራሮች የባህርዳር ከተማ እስልምና ምክር ቤት አመራሮች የተከበራችሁ የባህርዳር ከተማ የእስልምና እምነት ተከታዮች የበዓሉ ተሳታፊዎች ክቡራንና ክቡራት፣ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የዒድ አል ፈጥር በዓል በሰላም አደረሳችሁ አደረሰን። እንኳን ደህና መጣችሁ። ሁላችንም እንደምናስታውሰው የዛሬ ዓመት ይህንን በዓል በምናከብርበት ጊዜ የሰላም ጦት ከሰላም እጦታችን በላይ ደግሞ በአሳዛኝ ክስተት ውስጥ ሆነን አሳልፈነዋል። ያን ጊዜም ይሄ ሁሉ እንደሚያልፍ፣ ሰላማችን እንደሚመለስ፣ የህዝባችን ጥያቄ ደረጃ በደረጃ መልስ መስጠት እንደምንችል ቃል ገብተን ተለያይተን ነበር። እንሆ የክልላችን የከተማችን እና የአካባቢያችን ሰላም በአግባቡ ሰላማችን እያጣጣም የመጣንበት ሰላማችን እየተመለሰ የመጣበት ማህበራዊ እና ኢኮኖሚያዊ እንቅስቃሴያችን ወደ ነበረበት ሁኔታ ለመመለስ ጥረት እያደረግን ስኬት ያገኘንበት የከተማችንም ልማት ከወትሮ በላቀ ደረጃ መፈጸም የጀመርንበት ሁልጊዜም አበክረን እንደምንለው ሁሉም ውቢቷ ባህር ዳር ጽዱ፣ አረንጓዴ፣ ውብ ለናሬዎቿ፣ ምቹ ለቱሪስቶችና ለአልሜዎቿ የምትፈለግ የምትወደድ ከተማ እናደርጋለን ብለን አልመን ራይ አድርገን ሰንቀን የምንሰራውን ስራ አንድም ቀን በጸጥታና በሰላም ችግር ሳንታወቅ ዓመቱን ሙሉ ልማታችንን እያካሄድ ከተማችንም ከባለፈው እያማረባት እየፈካች የመጣችበትን ሁኔታ መፍጠር ችለናል። ይሄ ዝም ብሎ የመጣ አይደለም። በየደረጃው ያለው የመንግስት አመራር ከምንም በላይ ደግሞ ሰላም ወዳዱ የባህር ዳር ከተማ ሕዝብ ከጎናችን ሆኖ ያሰብነውን ያቀድነውን ለማሳካት ችለናል። ሰላማችን ከእለት ዕለት በከፍተኛ ደረጃ እየተሻሻለ ይመጣል። ከዚህ በኋላ ወደ ኋላ ልንመለስ የምንችልበት ሁኔታ የለም። ይህ ብቻ ሳይሆን ልክ ወንድሞቻችን አሁን ሲገልጹት እንደነበረው የዛሬ ዓመት የእናንተ ከዚህ በፊት ተወስኖላችሁ የነበረው ይህ ቦታ ሁሉም ነገር ተጠናቅቆ በእጃችሁ የባለቤትነት ካርታ ተሰርቶ ተሰጥቷችሁ ቦታውም ተዘጋጅቶ እዚህ ቦታ ላይ በዓሉን እናከብራለን ብለን ቃል ነው። በዚህም መሠረት ቃላችን ጠብቀን የቦታው ከሦስተኛ ወገን ነፃ ለማድረግ የባህር ዳር ከተማ አስተዳደር እዚህ ቦታ ላይ ያሉ አባወራና አማወራ ልጆቻቸውን በሙሉ የከተማ አስተዳደሩ በጀት መድቦ እነዚህ ሰዎች ተነስተው ሌላ ቦታ ሄደው የሚሰፍሩበትን ቦታ ካሳ ከፍሎ ከተማ አስተዳደሩ ከሦስተኛ ወገን ነፃ አድርገን እነሆ የቦታውም ካርታ ተሰርቶ እንዲሰጥ ከንቲባ ኮሚቴ በወሰነው መሠረት ባለፈው እኔ ፈርሜ አጽድቄ የሰጥቻለሁ። አ በ በ በል በመጠኑም ቢሆን ለዛሬው ቀን እንዲመች ለማድረግ የባህር ዳር ከተማ አስተዳደር ማሽነሪዎችን ተሽከርካሪዎችን አስገብቶ በራሱ ወጪ አስተካክለን ለዛሬው ቀን ደርሷል። በዚህ ቦታ ደስ ብሏችሁ የደስታችሁም አካል ሆኜ በማየቴ የከተማ አስተዳደሩ አመራር የክልሉ መንግሥት፣ ሁልጊዜም ቢሆን ከእናንተ ጎን አብረን ደስታችሁም፣ ደስታችን ስትቸገሩም ተቸግረን የችግሩም መፍትሄ ሁነን አብረን እጅ ለእጅ ተያይዘን የምንዘልቅ እንጂ በምንም መንገድ በመካከላችን ምንም ነፋስ ሊነፍስ የማይችል መሆኑን ያረጋግጥንበት ውሳኔ ነው። ስለሆነም አሁንም ቢሆን ህዝበ ሙስሊሙ የሚጠይቀውን ማንኛውንም ጥያቄ ሕግና አሰራርን ተከትለን ከመመለስ በምንም መንገድ የሚታጠፍ ነገር የለም። የሚመለስ ፊት የለም። በዚህ መሰረት የማስፋፊያ ጥያቄውንም ዛሬ ነው እንግዲህ በአጋጣሚ የሰማ ነው። ቦታውም በሚመጥን ደረጃ ተስተካክሎ የበለጠ አምሮ የዛሬ ዓመት ደግሞ ከዚህ በተሻለ ሁኔታ ሁሉም በበቂ ሁኔታ ሳንጨናነቅ ማድ በዓላችን ማክበር የምንችልበት ሁኔታ ከእናንተ አመራሮች ተወካዮቻችሁ ጋር እንሰራለን። በሌላ በኩል የተጠየቁ የመስጊድና ሌሎች የቃብር ቦታዎች የባለቤትነት ጥያቄን በተመለከተ የከንቲባ ኮሚቴው እናንተ ሳትጠይቁን የእምነት ቦታዎች የቃብር ቦታዎችን በተመለከተ በከተማ አስተዳደሩ የእስልምናም የክርስትናም የሌሎችም እምነቶችን ይህንን አጣርቶ ሕጋዊ ካርታ ሊሰጣቸው ይገባል በሚል ስራ እየተሰራ ነው። ተጀምሯል። ከሰላም በር መስጊድ ጀምሮ ሌሎችም ህጋዊ ካርታ ሊሰጣቸው እንደሚገባ አይተናል፣ መርምረናል። ስለዚህ ይህንና መሰል ጥያቄዎችን በመፍታት አንድ ሆነን ሰላማችን እናስከብራለን። የከተማችን ልማት ወደፊት እናራምዳለን። የከተማችን ልማት እና ሰላም ሲረጋገጥ የምትመች ከተማ እናደርጋታለን። የምትፈለግ ከተማ እናደርጋታለን። በዚህም ከተማችን በአገራችን ካሉ የቱሪዝም መዳረሻ፣ የኢንቨስትመንት መዳረሻ ከተማ የተመረጠች ከተማ የማድረግ ጉዟችን እናንተና እኛ አንድ ሁነን ስንሰራት እንጂ በመንግስት ጥረት ብቻ ሊሆን አይችልም። በመሆኑም ከተማችን በዚህ ልክ እንድትለማ ከዚህ በፊት ስታደርጉት እንደነበረው ጥረት ሁሉ ለሰላም ያላችሁ ቁርጠኝነት ለሰላም ያላችሁ ክብር፣ ለሰላምቁ በመሆናችሁ ከእምነቱም አስተምሮ ሰላም ከእስልምና ሃይማኖት አስተምሮ ጋር በእጅጉ ቁርኝነት ያለው ስለሆነ የሰላም ባለቤቶች የሰላም ሐዋርያዎች ሁነን እንድንቀጥል፣ ጥረታችሁን አጠናክራችሁ እንድትቀጥሉ በልማቱም ሙስሊሙ ህብረተሰብ በከተማችን ልማት ከፍተኛ ሁነኛ ድርሻ ያለው ነው። ድርሻችሁን አጠናክራችሁም በዚህ ረገድ እንድትቀጥሉ አሁን የጀመርነው ከተማችን የማስዋብ፣ የማጽዳት የባህር ዳር ከተማ እየገነባችሁ ያለ ኮሪደር ልማት ከተማችን አዲስ ከተማን የምትመስል እስከምትመስል ድረስ ከፍ ያደረገ ገጽታ የሰጣት ነው እና ለዚህ ደግሞ ሁላችንም በእውቀትም፣ በጉልበትም በገንዘብም ተባብረን እምንወዳትን ከተማ ጥሩ ከተማ ተመራጭ ከተማ የማድረግ ጉዟችን አጠናክረን እንድንቀጥል አደራ እላለሁ። በዓሉ የመተሳሰብ የመከባበር፣ ያለው ለሌለው ልክ በጾሙ ወቅት ላደረጋችሁት በረከት አሁንም ይሄ ተዛዝኖ ተሳስቦ ተመካክሮ ተረዳርቶ የመኖር ባህላችን ባህላችሁ ከፍ እንዲል እለት የእያንዳንዱ ቀን ተግባራችን እንዲሆን አደራ ለማለት እፈልጋለሁ። መልካም የበዓል ጊዜ ይሁንላችሁ። በዓሉ የሰላም የጤና ይሁን እንላለሁ። አመሰግናለሁ። አላሁ አክበር! አላሁ አክበር!